እመቤታችን መቸ ተወለደች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ ግንቦት አንድ ቀን ለእመቤታችን ቅድስት ድንግል ማርያም የልደት በዓል እንኳን አደረሰን አደረሳችሁ የጊዜያት ባለቤት እግዚአብሔር ሰከንዱን በደቂቃ ደቂቃውን በዕለት ዕለቱን በሳምንት ሳምንታቱን በወራት ወራቱን በዓመታት እያፈራረቀ ለ2017 ዓ ም ለመቤታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓል እንኳን አደረሰን። ይህ በዓል በቤተ ክርስቲያናችን አቆጣጠር መቤታችን ከተወለደች 2032ኛ ዓመት ነው። ይህን ያክል እንግዲህ ተከብሮላታል ማለት ነው። ለዚህ በዓል እንግዲህ በዓል ስናከብር የአድዋ በዓል ይህን ያክል የላብ አደሮች ይህን ያክል እያልን ስለምንነጋገር የመቤታችንም ልደቷ የሚከበርበትን 2017 ዓ ም 2032ኛ ዓመት እንደሆነ መጀመሪያ ላይ ይዘን ውልነድ ያስፈልጋል። ለዚህ ቀን እንኳን አደረሳችሁ፣ ለዚህ ዓመተ ምሕረት እንኳን አደረሰን ነው። ሌላኛው የትምህርታችን ርዕስ እመቤታችን መቼ ተወለደች ነው። ወደዚያ ለመግባት ደግሞ አንድ ዋቢ ነገር እንውሰድ። ቅዱስ ያሬድ በዛሬው ድጓ እንዲህ ይላል፤ ይሆን ፍስሐ ከሆነ በእንተ ልደታ ለማርያም ነው። በእመቤታችን መወለድና በእመቤታችን የልደት ቀን ዛሬ ደስታ ሆነ ይላል ዘመኑን የደስታ ዘመን ያደርግልን፣ ቀኑን የደስታ ቀን ያደርግልን። ምን አለ ቅዱስ ያሬድ? ፍስሐ ኮነ በእንተ ልደታ ለማርያም፣ እመቤታችን መወለድ ዛሬ ደስታ ሆነ ይላል። ምክንያቱም የመቤታችን መወለድ የእኛ መወለድ ነውና የመቤታችን መወለድ የክርስትና መወለድ ነውና፣ መቤታችን ተወልዳ አምላክን ወለደችው። እሱ ክርስቶስ ተባለ፣ እኛ ክርስቲያኖች ተባለ። ስለዚህ ኦርቶዶክስ ስንል፣ ይልቁንም ደግሞ ክርስቲያን ስንል፣ መቤታችንን የሌለችበት ክርስትና የለም። ለምን? የክርስትና ምንጯ እሷ ስለሆነች ማለት ነው። ሰዎች ዛሬ ምንድን ነው የሚባለው? ክርስቲያን ይላሉ፣ ግን መቤታችን ያቃልላሉ ይንቃሉ። እመቤታችንን አቃሎና ንቆ ክርስቲያን ማለት አይቻልም። ምክንያቱም የክርስትና ምንጯ እመቤታችን ስለሆነች ማለት ነው። ይህን ማየት እንድንችል እግዚአብሔር ይርዳን። ሌላውም መሃና ወ እያቄም ይላል። ከሀናና ከያቄም ተወለደች አለ ቅዱስ ያሬድ። አሁን እናት አባቷን ተናገረ። ምን አለ? በእመቤታችን ልደት ዛሬ ደስታ ሆነ አለ። ቀጠለና የተወለደችውም ከአና እና ከኢያቄም ነው አለ። ይቀጥልና ከመት የዙ ነቢያት ወጻርቃ ነ መወለዷ ነቢያትና ጻርቃን ነ ልታማልድ ነው ይላል ባጭራገል አለ። ይቀጥልና አማን ተወልደት መብርሃን በእውነት እመቤታችን ተወለደች። ይቀጥልና አማን በአማን ተወልደት መብርሃን እውነት በእውነት እመቤታችን ተወለደች ይላል። ይህንን ቃል እንሰማ ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። አሁን ይህን ቃል እንግዲህ እመቤታችን ከማንና ከማን ተወለደች? የሚለውን ነገር ደግሞ እንመልከት። አባቷ እያቄ እናቷ ሐና ይባላሉ። ይህን ነው እንግዲህ የሚቀድመው ማለት ነው። መቼ ተወለደች? የት ተወለደች? አሁን እንግዲህ እመቤታችንን የተወለደችበትና እንዴት ተወለደች የሚለውን ለማምጣት እናትና አባቷ ማግኘት ግድ ይላል ማለት ነው። ምንድነው? አባቷ እያቄም ነው እናቷ ደግሞ ሐና ትባላለች ማለት ነው። ይህንን ተክታና በጥሪቃ ነገር ማለት መመልከት ነው። ተክታና በጥሪቃ የሚባሉ ቅርበያቶች ነበሯቸው። አልወልድ ብለው ብዙ ጊዜ ሲሳሉ ኖሩ። መጨረሻ ላይ ግን በስዕለት እግዚአብሔር ለምነው ልጅ ወለዱ። የመጀመሪያዋን ሄሜን አሉ። ስዕለትን ሰማይ ማለት ነው። እግዚአብሔር ስዕለታችን ይስማ። ነዚያ፣ ቤርዴም፣ ቶና፣ ሲካር፣ ሄርሜላ፣ ሃና አሁን እንግዲህ ሃና እያቄ ምን አገባች እና ነሀሴ ሰባት ቀን እመቤታችን ቅድስት ድንግል ማርያምን ጸነሰች ነው በነገረ ማርያም ላይ ስንመለከት እንደ አጭር ታሪክ እዚህ ጋር ልጅ አልወልድ ብለው እንደ አያቶቻቸው ያ የአያት የእናት ቅድመ አያት የነበረው ችግር በእነሱ ላይ መጦባቸው ነገር ግን ተሳሉና ሐምሌ 30 ቀን ቤተክርስቲያን ደርሰው ሲመለሱ አርጋብ ሲጫወቱ አይተው ሐና ምናለችን ይህንም እንደ እንደነዚህ እንዳርጋቡ እንዳይዋፋቱ ከልጆች ጋር እንጫወት ብታደርገ ምን አለበት፣ ልጅ ብትሰጠኝ ወንድ ከሆነ አንተን የሚያገለግል፣ ሴትን ከሆነች አንተን የምታገለግል ብላ ተሳለች። ሌሊት ሐምሌ 30 ለነሐሴ አንድ ማለት ነው። ኢያቄም ለሐና ሐና ለኢያቄም እንግዲህ ህልም አለሙ። ይሄ በጎ ህልም ሳይሆነ አይቀርም አሉና ለመተርጉም ህልም ነግረውታል። የሚችለውን ያክል ተርጉሞላቸዋል። የማይችለውን ደግሞ ጊዜ የፍታ ውሏቸዋል። በአጭሩ ግን እስ እንደ በሱባኤ እናየው ብለው ከነሀሴ አንድ እስከ ነሀሴ ሰባት ቀን ምን አደረጉ ማለት ነው። ሱባ የገቡ ነሀሴ ሰባት ቀን እመቤታችን ተጸነሰች ነው። አሁን በአጭሩ እንግዲህ ዋናው ብየዙ ምንድን ነው የእመቤታችን እናትና አባት አናና እያቄም ናቸው ማለት ነው። ይህንን ዋቢ አድርገን ለመውሰድ ደግሞ ቅዱሳት መጻሕፍትን ስናመጣ መዝሙር 86 87 ቁጥር አንድ ላይ መሰረታትያ ውስተ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው ይልናል ማለት ነው። ሀናና እያቄ ምነው ይላል ይቀጥልና ደግሞ ተወጽበት ልምስር ይልና ኢሳይያስ 11 ቁጥር 1 ላይ ከዳዊት ስር አዎ እመቤታችንን እንደምትወለድ ከዳዊት ሰሎሞን ከሰሎሞን እያለ መጣ ከሀናና ከእያቄ እመቤታችን እንደምትወለድ ነገረ ማርያም ኢሳይያስ ትንቢተ ኢሳይያስ 11 1 ላይ የሚናገረ ማለት ነው በአጭሩ እናትና አባቱ ሀናና እያቄም ናቸው ማለት ነው። ነገር ማርያም ላይ ደግሞ አንድ ታሪክ እንውሰድ። ቅዳሴ ማርያም ላይ አባ ሕርያቆስ እንዲህ ይላል፣ ኦ ድንግል አኮ በፈቶ ተደነ ደነስ ዘተጸነስኪ አላ በሩካቢ ዘሕግ እምሃና ወኢያቄም ተወለድኪ። ከሀናና ከእያቄም ተወለድሽ፣ በንጹህ ጋብቻ፣ ልዩ በሆነ ጋብቻ፣ ሥርዓትን፣ ህግን በጠበቀ ጋብቻ ከተጋቡ ከሀናና ከእያቄም ተወለድሽ እንጂ ያው ዝም ብሎ በሆነ ጋብቻ የተገኘሽ አይደለሽም አለና ጋብቻዋንና ይሄ ሐዋርያው ቅዱስ ጳውሎስ ራውያን 13 ላይ እንደሚናገረው ንጹህ ጋብቻ ምኝታው ንጹህ የሆነ ህሊናው ንጹህ የሆነ መረዳዳት መተሳሰብ ያለበት ጋብቻ ሃይማኖታዊና ባህላዊን ጠብቆ የተገኘ ጋብቻ እዚያ ጋብቻ ላይ እመቤታችን እንደተገኘች ተናገረ ማለት ነው። እንግዲህ ይህንን ከተናገረ ምንድን ነው የሚለን? ሐና የተገኘችው ስድስተኛ የዘር አረግ ላይ ነው። ይህን መተርጉማን ምን ይላሉ? ቅዱስ ገብርኤል ለእመቤታችን በስድስተኛ ወር የሚለውን ቋንቋ ሲገልጹ አምስት ሺህ አምስት መቶ ዘመን ሲፈጸም ስድስተኛው ሲቀር ማለት ነው። እንደገና ደግሞ ስድስቱን ጋኖች ውሃ ሙሏቸው ያመከራ ተወገነ ማለት ነው። እንደገና ደግሞ ኤልሳቤጥ ከተጸነሰች ስድስተኛ ወሯ ነው። ያው በስድስተኛው ክፍለ ዘመን ዓለምን ሊያድን መድኃኔ ዓለም መጣ የሚለው ከስድስተኛ የዘር ሐረግ አና ተገኘች ከአና ድንግል ማርያም ከድንግል ማርያም መድኃኔ ዓለም ተወልዶ ለአዳም የተገባለ ቃል ኪዳን በድንግል ማርያም ተፈጸመ ማለት ነው። እግዚአብሔር አምላክ ሀገራችን ሰላም እንዲያደርግልን የአምላካችን የዚያን መልካም ፈቃዱ ይሁንልን። መቸ ተጸነሰሽ? ነሐሴ ሰባት በምን በብስራተ መልአክ፣ በምን በሱባኤ አዎ በእልማ ተጸነሰሽ ማለት ነው። አሁን እንግዲህ ከዚህ ቀጥሎ ያለውን ተጸነሰሽ ካል ስትጸነስ የተተፈጸሙ ተአምራቶች አሉ። እነሱን ደግሞ እንመልከታቸው። የመጀመሪያው ዛሃ ለወፃን ይሳቅ ያቂ ርጤለ ለደገሰ ስዋ ባትት ፌውስ ቢያን ሐና ድንግል ማርያምን በጸነሰችበት ሰዓት የታመሙ ሰዎች በማወቅም ባለማወቅም ሲዳሰሷት ይድኑ ነበር ነው። ዓይነ ሥውራን ዓይናቸው ይመራል፣ ጎባጣውም ጎባጣ ይተረተራል፣ እባጭ ያለበትም ይወገድልታል፣ ለምጽ ያለበትም ለምጽ ይወገድልታል። በሐና ማህፀን ድንግል ማርያም ስለነበረች፣ ባጭሩ እመቤታችን በተጸነሰች ጊዜ የ የሐና ሰውነት ብዙ ተአምራትን አድርጓል ማለት ነው። የመጀመሪያው ድውያንን መፈወሷና ውራንም አብራቷ። ይሄ ነገር ሲነገር በአንደኛ በሁለተኛ ደረጃ ደግሞ አጎቷ ሳምናስ የሚባል አረፈ ተብሎ ለሐና ሲነገራት ለቀብር ስትሄድ በሸንኮራ ባልጋ አድርገው ዘው እየተጓዙ እንዳለ ደክሟቸው ዛፍ ስር አርፈው ሳለሃና ደረሰች። አጎቴ አጎቴ ያለችና ላሁ ላይ ሄዳ ተዘረጋችበት። ያው ልማድ ነው እንግዲህ። ስተዘረጋበት የሞተው ተነሳ ነው። አንድ ሁለተኛ፣ ሀና እመቤታችንን በጸነሰ ሰዓት ነው የሞተው ተነስቷል ማለት ነው። አያችሁት ተነስቷል። ይቀጥልና የሞተው መነሳት ብቻ አይደለም፣ ተነሳና ትንቢት ተናገረ ነው። አዎ እነሆ ከአንቺ የምትወለደው የዓለም እናት ናት። አዎ የፀሐይ ፅርቅ ክርስቶስ እናት ናት። ከአንቺ አምላክ እናት ትወለዳለች ልትወለድ ነው። ቀጠልና እንደገና ደግሞ ከእሷ ደግሞ አምላክ ይወለዳል አለና፣ ትንቢት ወደፊት እኮ ነው። አሁን ይቺ አንቺ የጸልነሻት የአምላክ እናት ናት። ቀጠንና ከእሷ ደግሞ አምላክ ይወለዳል አለና፣ የሞተው ተነስቶ ሳምናስ ነቢይ ነው ማለት ነው። ትንቢት ተናገረ ማለት ነው። በማህፀን ያለችውም ስለ ድንግል ማርያም ተናገረ። እንደገና ደግሞ ከመቤታችን የሚወለደውንም ተናገረ። ያመፈክረ ህልሙ ጊዜ ፍታ ያለውን የሞተው ሰው እየተነሳና መሰከረ። እግዚአብሔር የሚሰራው ስራ ታላቅ ነው ማለት ነው የምናይበት ነው። ሌላኛው እዚሁ ላይ የምንረዳው ደግሞ በእመቤታችን ጽንሰት ላይ ተፈጸሙ ከሚባሉት በጣም ብዙና በጣም ብዙ ነገሮች እናት አባቷ ታደሱ ይላል ይሄ ሉቃስ ወንጌል ምዕራፍ ሁለት ላይ ኢሳይያስ 7:14 ላይ የምናገኘው ስሞን ካህን ነው በ250 ዘመኑ ተነገረው። ድንግል በድንግልና ጸንሳ በድንግልና እንደምትወልድ ተነግሮት ነበርና 250 ዘመን ተፈጽሞለት በ500 ዘመን እመቤታችን ወልዳ በአርባኛ ቀኑ ወደ ቤተ መቅደስ ይዛብ ስትገባ ሄደና ህፃኑን ሲታቀፈው ብሌት ተወገደለት የአይምሮ የህሊና ወደ ወጣትነት ተቀይሮ አዲስ አገልጋይ ሆነ፣ ይላል ወደ እያቄም ስንመጣ፣ አሁን የቆዳ ጉዳይ ሳይሆን የስጋ ጉዳይ ሳይሆን አይምሯችሁ ህሊናችሁ ታድሱ ወጣት ነ አዳሳተ ሰማይ አዳሳተ ምድር ይላል። ሰማይና ምድርን የሚያድስ አምላክና የሚያኖር አምላክ እነሆ ሐናና እያቄም እመቤታችንን በወለዱ ጊዜ እንደገና ታድሰዋል። ስለዚህ ይሄ የማሕፀን ስጦታና ወይም ደግሞ ተአምር ተብሎ የተነገረ ነው። በሌላ መልኩ እመቤታችን ቅዱስ ገብርኤል መጥቶ ትጸንሻለች ሲላት ሶስት ነገሮችን ምስክር አድርጓል ማን ነው አብርሃምና ሳራ ከሸመገሉ በኋላ እንደገና ኤልሳቤጥ ደግሞ ስድስት ወር እንደሆናት ከነቀፌታዋ ተወግዶላት የመጨረሻው ግን ለእግዚአብሔር የሚሳነው ነገር የለም እኮ ሲላት ይሁንልኝ አለች እመቤታችን ይሁንልኝ ብላ አምላክን የጸነሰች እናት ናት ይሄ ነው ልዩም ያደርጋል ከዚያ ቀጥሎ ደግሞ እመቤታችን ስልሳ አራት ዓመት ስትኖር ስትኖር በነዚህ ሶስት ስጦታዎች ማለት ነው። ሐልዮ ማሰብ፣ ነቢብ መናገር፣ ገቢር እነዚህ ነገሮች በህይወቷ ላይ የለሉ መናገር ብቻ እንጂ ው ከሰዎች ጋር ትናገራለች። ነገር ግን ማሰብና ማድረግ የሚባል ነገር በአይምሮ ቅድመ ጸኒስ ድኅረ ጸኒስ ቅድመ ወሊድ ድኅረ ወሊድ ንጽይት ድንግል የሆነች እናት ማለት ነው። ስለዚህ ስልሳ አራት ዓመት ድንግል ሁና እናትም ድንግልም ድንግልም እናት ተፈሲኦ ማርያም እም ወአመት እናትም ልጃገረድም ልጃገረድም እናትም ድንግልም እናትም ይሄ ቅዱስ የፍሬውን የተናገረ ተፈሰ ማርያም እሞ አመት እናት ስትወኝ ድንግል ነሽ፣ ድንግል ስትወኝ ደግሞ እናት ነሽ አለ። ስልሳ አራት ዓመት ድንግልናዋን ጠብቃ የኖረች ማለት ነው። ሌላኛ የመጨረሻው ደግሞ በስልሳ አራት ዓመቷ ስታርፍ ቀጥታ ወደ መንግሥተ ሰማያት የገባች ናት መቤታችን ተለ አለት ምድር ውስጠ ሰማያት ወየነበረት ዘምስለ ወልዳ በማናሙ መንፈስ ቅዱስ በመንግሥተ ሰማያት ዛሬ የምትገኝ እናታችን ድንግል ማርያም ነው። ይህንን የምናይበት ነው ማለት ነው። እንግዲህ የገባንበት ምናይ ነው እመቤታችን መቸ ተወለደች ነው። መቅድመ ታምር ላይ እንዲህ ይላል። ቦእለ ይቤሉ መስከረም አስር ቀድደቷ ነው የሚሉ ነው የሚሉ አሉ። እኛ ግን በተረዳ አዎ፣ በተረዳ ቅዱሳት መጻሕፍት ቅዱሳት መጻሕፍትን ዋቢ አድርገን ግንቦት አንድ ቀን ተወለደች እንላለን። እነሱ ግን መስከረም አንድ ቀን የሚዋሉ ነው። ስለዚህ እመቤታችን መቼ ተወለደች ብለን እርሳችን የወሰድነው መስከረም አስር ቀን ተወለደች ቦእለ ቤሉ መቅደመት ላይ ስለሚል፣ እኛ ግን ቅዱሳት መጻሕፍትን ዋቢ አድርገን ታሪክን ዋቢ አድርገን ቶፊትን ዋቢ አድርገን እመቤታችን ነሐሴ ሰባት ቀን እንደተጸነሰች ግንቦት አንድ ቀን እንደተወለደች እናስተምራለን ብለው አባቶቻችን ያስቀመጡትን ቃል ነው የምንማማረው። ስለዚህ እመቤታችን ቅድስት ድንግል መስከረ አስር ቀን ሳይሆን ግንቦት አንድ ቀን ተወልዳለች ማለት ነው። አማን ተወልደት እመ ብርሃን። ይህንን ካል እንግዲህ፣ ግንቦት አንድ ቀን እመቤታችን ከተወለደች የተወለደችው የት ነው የሚለውን ደግሞ አድባለ ሊባኖስ ነው። አድባለ ማሌ ማሌ ቅድም ተናግረዋል። አራት ስምንት ላይ ሊባኖስ ተወጽመ አራት ምግበባ አናበስት ከሊባኖስ ከአንበሶች ማለት ከዳዊት ከሶሎሞን ከነዚህ ትወጣለች። እንታይ ካዘነገስት ከነገስታት ጉልበት መሰረታትያ ከአዳ ከሄዋንና ከአዳም ስር ከሆኑት ከእያቄምና ከሐና የመጀመሪያ አሐቲ ይእቲ ለእማ የሚለው አይተነዋል። አሐቲ ይእቲ ያላት ሔዋን ነው። ሪቲ ብሎ ብትብሎ ደግሞ ሐና ነው ማለት ነው። ስለዚህ የእመቤታችን ምንጭ ሐና እና ማነው? አዳምና ሔዋን ናቸው። እናትና አባቷ ደግሞ እያቄምና ሐና ናቸው ማለት ነው። ስለዚህ የተወለደችው ደግሞ አድባረ ሊባኖስ ነው። እንዴት ወደዚህ ያሄደች የሚለው ትንቢቱ እንዲፈጸም ነው ልትለወል መወለጃ ሰዓቷ ሲደርስ እንደነ ሰለሞን እንደነ ዳዊት ትገዛናለች፣ እናቃጥላት፣ ንግደናት ብለው ሲነሱ ቅዱስ ገብርኤል መጣና ኢያቄም፣ ይዛት ሽሽ፣ ሊገሏት ነው አለው። ኢያቄም እመቤታችንን ያዘና ሸሸ። ነው፣ ይኸው ነው ታሪክ። ይዞ ሸሸ። እመቤታችን ግንቦት አንድ ቀን ተወለደች ነው እንግዲህ፣ ነው እንግዲህ ቤተክርስቲያን ታሪክ የሚናገረው ባጭሩ። ግን ግንቦት አንድ ቀን ነው የተወለደችው። አሁን ከተወለደች ጀምሮ እስከ አሁን ያለው 2032 ዓመተ ምሕረት ነው ማለት ነው። አሁን በዓሉን እንዴት እናከብር? የመጨረሻው በዓሉ በነገረ ማርያም ነው መከበር ያለበት። የመጀመሪያው በቤተ ክርስቲያን ነው። በቤተ ክርስቲያን ማስቀደስ፣ ስጋ ደሙን መቀበል፣ በዚያ በመዘከር በቤተ ክርስቲያን ማለት ነው። መጀመሪያው በዓሉ ሊሆን የሚገባው በቤተ ክርስቲያን ነው ማለት ነው። ባጭሩ። ሁለተኛው ደግሞ እመቤታችን የተወለደችው በስደት በአድባረ ሊባኖስ በዛፍ ስር ስለሆነ በየዛፉ ስር ማክበር ይቻላል። ሊቀጥልም ችግር የለው ማክበር ይቻላል ከዛ ደግሞ ስለሚዘከረው ዝክር ስለ ዳቦ ስለ ንፍሮው ስለምኑ ደግሞ ይህንን በዝክር መልኩ ማድረግ ነው የቤተ ክርስቲያናችን ወይም ሀገራችን ለምሳሌ ሰው ሲሞት ንፍሮ ቀቅለን እንደገና ደግሞ እንጀራ ጋግረን እዝን ብለን ሰው ሲሞት እንሸኛለን አደለ እንደገና ደግሞ ልጅ ሲወለድ ደግሞ ገንፎ ገንፍተው የተለያየ ነገር አድርገው ልደትን በንፍሮ ወይም ደግሞ በገንፎ አድርገው ሲያከብሩ፣ እንደገና ደግሞ ሽኝትን፣ ሞትን ደግሞ በቆሎና እንደገና ደግሞ በዝን አድርገው ይሸኛሉ ማለት ነው። ስለዚህ የእመቤታችን የልደት የንፍሮ ጉዳይ እና የዳቦ ጉዳይ አድርገን መውሰድ ያለብን ዝክር ነው። ዝክሩን ስናደርግ ደግሞ ቀጥታ ላርን እመቤታችን የምናገኝበት የምናሰብበት ማድረግ እንጂ ከጣዖት ጋራ ማገናኘት እንደማይገባ ነው የሚያስተምረው። ስለዚህ በቤተክርስቲያናችን ሃይማኖት የወለደው በዓል እንጂ ባህል የወለደው ሃይማኖት የለንም። ስለዚህ ባህል የወለደው ሃይማኖት ስለሌለን የተወለደችው እነሆ በ አድባረሪ ማለት በተራራ ስለሆነ በዛፍ ስር ስለሆነ ዛፍ ስር የመጀመሪያው ቤተክርስቲያን ከዚያ ቀጥሎ ደግሞ በዛፍ ስር በውጭ ላይ አድርጎ እመቤታችንን እንዲዘክሯት መልካም ነው ለማለት ፈልጌ ነው። ስለዚህ እመቤታችን የተወለደችው መስከረም አስር ሳይሆን ግንቦት አንድ ቀን ነው እና ያስተማረን የመከረን ክብርና ምስጋና መልኮትና ወዳሴ ለስሙ ሲሆን ወሰዋለ እግዚአብሔር